የአገዛዙ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ታላቁ ሕዳሴ ግድብን ለማሰናከል የተሰማሩ ከ15 በላይ ቅጥረኞች ደመሰስን አሉ። አማካሪያቸው ሌተና ጄኔራል አለምሸደግ ፌደ በበኩላቸው ጽንፈኛ ያሉትን አካል አጥፍተናል፣ ህዝቡ ከጽንፈኝነት ክንፍ አላቅነዋል ሲሉ ተናግረዋል። በአማራ ክልል የተለያዩ አካባቢዎች ደግሞ በአገዛዙ ጦርና የፋኖ ኃይሎች መካከል ውጊያ ቀጥሏል። የአማራ ፋኖ ብሔራዊ ኃይል መመስረቱ ይፋ መደረጉን ተከትሎ በርካታ ወታደሮች ወደ ፋኖ እየተቀላቀሉ እንደሆነም ተሰምተዋል። የአገዛዙ ጦር ጠቅላይ ታማጆር ሹም ፊልድ ማርሻል ብራን ጁላ የታላቁ ሕዳሴ ግድብን ለማሰናከል የተሰማሩ ነበሩ ካሏቸው 15 ሺዎች በላይ ቅጥረኞችን ደምስናል ሲሉ ተደመጡ። ሀገር ለመበተን የሞከሩ ጠላቶቻችንን ሴራ ከሽፋል ሲሉም ፊልድ ማርሻሉ ተናግሯል። ፊልድ ማርሻል ብራን ጁላ ጦራቸው የሀገራችንን ሙሉ ሰላም ለማረጋገጥ የሚሰጥ ተልዕኮ ላሉት ጅግዳጅ እንዲዘጋጅም አሳስቧል። የአገዛዙ ጦር የታማጆር ሹም በወለጋ ነቅም ተገኝተው የታላቁ ሕዳሴ ግድብን ለማሰናከል የተሰማሩ ከ15 ሺህ በላይ ቅጥረኞች በመደምሰስ ታሪክ ሰራን ሲሉ የተናገሩትም ፊልድ ማርሻል ብርሃኑ ጁላ በተሳሳተ ስሌት ትንኮሳ ለመፈጸም ሞክሮ ኃይሎች ካሉ መከላከያ ሰራዊቱ በሁለንተናዊ ዝግጁነት ላይ ይገኛል ሲሉም ዝተዋል። የአገዛዝ ጦር ኢታማጆር ሹምን ጨምሮ በርካታ የጦር አዛዦች የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና ሌሎች ባለስልጣናት ወለጋ ነቀምት ከተማ በተገኙበት መድረክ ላይ የኢታ ማጆር ሹም አማካሪ ሌተናል ጀነራል አለምሸት ደግፌ የበኩላቸው ጽንፈኛውን አጠፋ ነው ሲሉ ተደምጠዋል አብይ ወደ ወደ ስልጣን መምጣታቸውን ተከትለው ተከትሎ የእዝ መቀመጫውን ከባህር ዳር ወደ ወለጋ ነቀምት ከተማ ያዞሩ የአገዛዝ ጦር ምዕራብ እዝ 47ተኛ ምስረታ ዓመቱን ለማክበር በዘጋጀው መድረክ ላይ አለምሸደግ ደግፍ የጽንፈኛውን ሸኔን አጠፋን፣ ህዝቡን ከጽንፈኛ ክንፍ አላቀቅን ብለዋል። ኢትዮጵያን ያኮራ ሰራዊታችንን ያኮራ ምዕራቡ በራችን እንዳይደፈር በማድረግ ትልቅ ሚና የተጫወተና በዚህም የእዝ አመራሮች የኮር አመራሮች በጣም ትልልቅ ጀግኖች የነበሩበት ክፍል ነው። ህዝቡን ከጽንፈኛ ግፍ ያላቀቀ፣ በመቀጠልም እዚህም ሸኔ በኦሮሚያ አካባቢ ተሰማርቶ በሸኔ ላይ በተወሰዱት እርምጃዎች እና ዘመቻዎች ትልቅ አስተዋጽኦ ያደረገ፣ ህዝቡ ወደ ልማትና ወደ ሰላማዊ ኑሮ እንዲመለስ በማድረግ በኩል ትልቅ አስተዋጽኦ ያደረገ እዝና ክብር የሚገባው እዝ ነው። በዚሁ በወለጋ በነበረው መድረክ ላይ የተናገሩት የአገዛዝ ጦር ምዕራብ እዛ አዛዥ ሌትራል ጀነራል መሰለ መሰረት በበኩላቸው ከምንጊዜም በላይ ዝግጁ ነን ሲሉ ተደምጠዋል። የሚመሩት እዝም የውጭ ወራሪዎችን በመደምሰስና የውስጥ ጸረ ሰላም ኃይሎችን አድር በማስያዝ ታሪክ የሰራ ነው ሲሉ አወድሰውታል። ሆኖም ሌተናል ጀነራሉ የትኛውን የውጭ ወራሪ እንደደመሰሱ ሲገልጹ አልተሰማም። በተቃራኒው በቅርቡ እንኳን ሌተናል ጀነራል መሰለ መሰረት የሚመሩት እዝ በተሰማራበት ቀጠና የደቡብ ሱዳን ጦር በጋምቤላ ክልል በኩል የኢትዮጵያን ሉዓላዊ ድንበር 30 ኪሎ ሜትር ዘልቆ መግባት ላሬ ወረዳን ተቆጣጥሮ እንደነበር ኢትዮኒስ መዘገቡ አይታወሳም። በላሬ ወረዳ የነበሩ የፌዴራል ፖሊስና ሚድ ጋምቤላ ክልል ላሬ ወረዳ አስተዳዳሪ ከፍተኛ ጉዳት አስተናግደው መሸሻቸው የሚታወስ ሲሆን የደቡብ ሱዳን ወታደሮች የኢትዮጵያን ሰንደቅ ዓላማ ወርደው የራሳቸውን ባንዲራ ሰቅለዋል ሲሉ ነዋሪዎች መናገራቸው ይታወቃል። ሆኖም ግን ሌተራል ጀራል መሰለ መሰረት እንዲህ ያለውን የለዋል አይነት መደፍረስ መጥቀስ አልፈለጉም። በሌላ በኩል በአማራ ክልል ጦርነት ከፍቶ የሚገኘውን የአገዛዝ ጦር አባላት ከተለያዩ የክልሉ አካባቢዎች ከግዳጅ ቀጠና መክዳት የፋኑ ኃይሎች እየተቀላቀሉ እንደሚገኙ የኢትዮኒስ የመረጃ ምንጮች ተናግረዋል። በተለይም የአማራ ፋኑ ብሔራዊ ኃይል የሚሰኝ የድርጅት ምስረታ ይፋ መደረጉን ተከትሎ ወደ ፋኑ የሚቀላቀሉ የአገዛዝ ጦር አባላት ቁጥር ጨምሯል፣ ብለዋን የፋኑ የመረጃ ምንጮች። ይህ የወታደሮች ወደ ፋኑ መቀላቀል ፍሰት ለማስቆም በሚል የአገዛዝ ጦር ጥርነፋውን አጠናክሯል ነው የተባለው። በተጨማሪም አንዳንድ አካባቢዎች ላይ ለውጊያ ስምሪት የተበተነ ጦር ወደ ማካከል እየሰበሰበ እንደሚገኝ ለማወቅ ተችሏል። ለአብነትም በጎጃም ሰከላና ፋግታ ቀጠናዎች የተሰማራ የአገዛዝ ጦር ከትላንት ጀምሮ ወደ አዲስ ቅዳምና ግሻባይ ከተሞች እንዲሰበሰብ እየተደረገ መሆኑን የኢትዮኒስ የመረጃ ምንጮች አረጋግጠዋል። አገዛዙ በበኩሉ በሰሜን ሸዋ ዞን በመራቤት የወረዳና አለም ከተማ አስተራር 55 የጽንፈኛ ቡድን አባላት እጅ ሰጥተውኛል ሲልም አስታውቋል። በክልሉ የተለያዩ አካባቢዎች ውጊያ እየተደረገ መሆኑ የታወቀ ሲሆን በደቡብ ጎንደር ዞን ወረታ ከተማ ዙሪያ የአማራ ፋኖ ብሔራዊ ኃይል ከአገዛዙ ጦር ጋራ ሰብአዊና ቁሳዊ ጉዳት ያደረሰ ውጊያ ማድረጉ ለማወቅ ተችሏል። በአካባቢው አባ ኪሮስ ኮሌጅ፣ ጓንታም፣ ታንኳ ገብርኤል እንዲሁም ቋሃር ሚካኤል፣ አርሴማ ሸት ተራራ፣ ሸለቆም ሆድገበያ፣ ዥንጥልና መገን ቁምጣ የተባሉ አካባቢዎች የሸፈነ ውጊያ መደረጉን ነው ለማወቅ የተቻለው። በውጊያው ከፍተኛ ሰብዓዊና ቁሳዊ ጉዳት እንደረሰም ኢትዮኒስ አረጋግጣለች። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋ ብሐም በሰሜን ወሎ ዞን ቃሊም አካባቢ በአባይ ተራራ፣ ደብረ ተራራና ቃሊም ሚካኤል ትላንት ምሽት ከአራት ሰዓት ጀምሮ ሌሊቱን ለሰዓታት በዘለቀ ውጊያ በርካታ ያገዛዙ ጦር የሞትና የአካል ጉዳት ደርሶበታል ሲል አስታውቋል። ያገዛዙ ጦር በሌሊት የተከፈተበትን ውጊያ ተከትሎም ወደ ወልዲያ ከተማ ሸሽተዋል ያሉት የፋኖ የመረጃ ሚዲያ ምንጫዎች ወደ ወልድያ ሲሸሽም ጃርሳ አካባቢ የደፈጣ ጥቃት ተፈጸመበት፣ ከፍተኛ ጉዳት ደርሶበታል ብሏል። በርካታ የወሎ ቤት አማራ አካባቢዎች የአግዛዝ ሰራዊት በተለይ ከተለያዩ አካባቢ በግዳጅና በአፈሳ ለብ ለብ ሰልጥኖ የመጣውን ኃይል እየበተነ ፋኖን እየተቀላቀለ ይገኛል ሲልም ነው አፋ ባህ አስታወቀው። የሕወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የአቶ ጌታቸው ረዳ ቅሪት አሁንም በደቡባዊ ዞን ውስጥ አለ፣ አፍርሰን እናደራጃለን ሲሉ ተናገሩ። ዶክተር ደብረጽዮን ገብረ ሚካኤል የሕወሓት አሁናዊ ሁኔታና ተያዥ ጉዳዮችን በተመለከተ ለወይን ጋዜጣ በሰጡት ቃለ መጠየቅ ነው ይህን ያሉት። ለዚህ ምላሽ ሰጡት አቶ ጌታቸው ረዳ ደግሞ ምዕራብ ትግራይ ነጻ እናወጣለን ሲሉ የነበሩት አሁን ደግሞ ወደ ደቡብ የመጡ ደናቁርት ናቸው ብለዋል። ዶክተር ደብረጽዮን ገብረ ሚካኤል የመሩት የሕወሓት አስራ አራተኛ ጉባኤ ካካሄደ በኋላ ባለፉት ስምንት ወራት ሰፋፊ የአመራርና የህዝብ ስብሰባዎችን አካሂጃለሁ ይላሉ ዶክተር ደብረጽዮን ገብረ ሚካኤል በስብሰባዎቹ ታዲያ ከድርጅት መርክ ውስጥ እንደንብ አፈንግጠው እንዲሁም የፓርቲ ሸክም የሚሉትን በአቶ ጌታቸው ረዳ የመራ በርካታ የማዕከላዊ ኮሚቴ የያዘ ኃይል ከፓርቲው አመራርና ከጊዜ አሰራሩ የስልጣን እርከን አባረናል ሲሉ እንደ ትልቅ ስኬት ተናግረዋል በአቶ ጌታቸው ረዳ እየተመራ ከዋት አፈንግጧል የተባለ ቡድን ከጊዜ አሰራሩና የፓርቲ ኃላፊነት ቢነሳም በክሉ ደዋይ ዞን የቀረ ቅሬት አመራር እንዳለና በዞኑ ያለው የአቶ ጌታቸው ረዳ ቅሬት አመራር ቦታው ለማንሳት የእሳቸው ክንፍ የሆነው ህዋት በቅርቡ ወስኖ ወደ ተግባር እንደሚገባ ሲናገሩ ተደምጠዋል። ዶክተር ደብረጽዮን ገብረ ሚካኤል የአቶ ጌታቸው ረዳ ቅሪት ተብሎ የተገለጹት በዚህ ዞን ያሉ አመራሮች ጊዜ አስተራሩ ካቢኔት ዶክተር ደብረጽዮን ለሚመሩት ህዋት የሚያደላ ነው፣ አቃፊ አይደለም በማለት ተቃውሟል። ዞኑም ሙሉ በሙሉ እንደማይቀበለው ከዚህ ውስጥ ሲያስታውቅ ቆይቷል። ዶክተር ደብረጽዮን ገብረ ሚካኤል አጠቃላይ የፕሪቶሪያ ስምምነትና አተገባበሩን በተመለከተ ጉድለቶች አሉ ባይ ናቸው። ጥቅምት 217 ዓ ም በተቀሰቀሰው ጦርነት የተፈናቀሉ ወገኖች በርካታ ታ በውስጥ በማይናቅ ቁጥር ያላቸው ደግሞ በሱዳን በስደት ይገኛሉ ይላሉ። እነዚህ በውስጥና በውጭ የሚኖሩ ተፈናቃዮች ጥቅምት 2015 የፕሪቶሪያ ስምምነት ከተፈረመ ወዴ የፌዴራል መንግስት የገባውን ውል ባለመፈጸሙ ምክንያት ወደ ሞቀ ቤታቸው ሳይመለሱ አምስተኛ ዓመታቸውን ይዘዋል ይላሉ። ዶክተር ደብረ ጽዮን በአሁኑ ወቅት እንደ አሜሪካ መንግስት የመሰሉ ባድረጉት የፖሊሲ ለውጥ የእርዳታ አቅርቦት በመሳሳቱ ምክንያት ተፈናቃዮች ካለፉት ዓመታት በባሰ ሁኔታ ህልውናቸው ጥያቄ ውስጥ ገብቷል ይላሉ። አምስተኛ ክረምት ከቤታቸው ውጭ በመጠለያ ጣቢያ ማሳለፍ ማሳለፍ የለባቸውም፣ የሚል አቋም ይዘናል ሲሉ በግልጽ ተናግረዋል። ዶክተር ደብረጽዮን ጨምሮም ስለሆኑም ያሉና አቅሞቻ አሟጠን ተጠቅመን ግዛታዊ አንድነታችን እንዲከበር ተፈናቃዮች ወደ ቀያቸው እንዲመለሱ የምንሰራበት ይሆናል ብለዋል። የምርጫ ቦርድ ህጋዊ እውቅና መስጠትና መንሳት እንዲሁም የፕሪቶሪያ ሰላም ስምነት የተለያዩ ናቸው የሚሉት ዶክተር ደብረጽዮን ምርጫ ቦርድ ህዋትን ጥር 2013 ዓ ም ነው ከፓርቲ ምዝገባ የሰረዘው። ከዛ ጊዜ ጀምሮ እስከአሁን የህዋት ህጋዊነት አልተመለሰም። እንደተሰረዘ ነው። የተመለሰ የህጋዊ ሰውነት የለም። ይባስ ብሎም 2013 ዓ ም በላይ በፓርላማ አሸባሪ ተብሎ ተፈርጇል ይላሉ ስለሆነም አሁን የሚደረግ አዲስ ምዝገባና ስረዛ አየለም እኛ ሙሉ በሙሉ ህጋዊነታችን አልተመለሰም ነው የምንለው ሲሉ የተናገሩት ዶክተር ደብረጽዮን ገብረ ሚካኤል ቦርዱ አሁን እያነሳ ያለው ነሐሴ 2016 ዓ ም ስለሰጠው ጊዜያዊ አዲስ ምዝገባ ነው የነሐሴው ምዝገባ ሙሉ በሙሉ ውድቅ አድርገነዋል እኛ እየጠየቅን ያለ ነው እውቅናና ህጋዊ የአምስት ዓመቱን ህዋትን ነው እንጂ ሌላ አይደለም ይላሉ ስለሆነም ቦርዱ ግንቦታ አምስት ቀን 2017 ዓ ም እሰርዛለሁ የሚለው የነሐሴ ዲሞክራሲ 2013ቱ ምዝገባ ነው። መሰረዝ ይችላል። ምክንያቱም በምርጫ ቦርድ ምዝገባ የሚጸና ህዋት የለምና ይላሉ። ጨምረውም ህዋትና የፌዴራል መንግስት በፕሪቶሪያ ሰላም ስምነት እውቅና ተሰጣጠዋል። ስለዚህ የምርጫ ቦርድ ዛቻና ማስፈራሪያ ለእኛ ቀልድ ነው። ህዋት ቢሰረዝም ባይሰረዝም የፕሪቶሪያ ሰላም ስምነት ባለቤት መሆኑ የሚያስቀረው አይደለም ሲሉም ተናግረዋል። ከኤርትራ ጋር በፈጠሩ ግንኙነት ዙሪያ ሀሳባቸውን የሰነዘሩት ዶክተር ደብረጽዮን አቋማችን ግልጽ አድርገናል። ከማንኛውም አካል ሰላም እንፈልጋለን። እኛ ፍላጎታችን የሰላም ኃይል ነው። ስለሰላም እንሰራለን። ስለዚህ ማሳያ እንዲሆን ከፌዴራል መንግስት በገባ ነው የሰላም ስምነት መሰረት ተኩስ ማቆም ተችሏል። ተጻራሪ ሰላም ተነጻጻሪ ሰላም ሰፍኗል፣ ይላሉ ጎረቤቶቻችን ክልልም ይሁን አገር ጦርነቱን ይደግፋሉ። አማራና አፋር ክልሎች እንዲሁ ኤርትራ ጦርነቱን ደግፈው አጥቅተውናል። እነዚህ ጎረቤቶቻችን ናቸው። ከነዚህ ሁሉ ሰላም እንፈልጋለን። ከኤርትራና ሱዳን ጭምር ሰላም እንፈልጋለን። የተፈናቀለው ህዝባችን ወደ ቀዩ እንዲመለስ ወደ የወደመው መሰረተ ልማትም እንዲያንሰራራ ሰላም እንሻለን ነው የሚሉት ዶክተር ደብረጽዮን። ስለሆነም ከሁሉም ጋር ሰላም ለመስራት ማለታችን መንቀሳቀሳችን እንደ ክፋት መታየት የለበትም። ኢትዮጵያና ኤርትራ ወደ ግጭት እንዲገቡ አንደግፍም ይላሉ። በሌላ በኩል የጊዜ አስተራሩ ፕሬዚዳንት አደስ ወረደ በትላንትናው ሌሊት ወደ ክልሉ ደቡባዊ ዞን የመጀመሪያ የሆናቸውን ይፋ ጉብኝት እንዳደረጉ ተነግሯል። ይህም ዶክተር ደብረጽዮን ገብረ ሚካኤል እንዳሉት በዛ አካባቢ ያሉ አመራሮች የአቶ ጌታቸው ረዳ ቅሬት በመሆናቸውና በማኩርፋቸው ወደ መሀል ለማሳብ ያለመ ጉብኝት ነው ተብሏል። የፕሬዝዳንትን ጉብኝት ከተነገረና የዶክተር ደብረጽዮን ቃለምልስ ተከትሎም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ሆነው የተሾሙት አቶ ጌታቸው ረዳ በማህበራዊ ትስር ገጻቸው ግልጽ ምላሽ ሰጥተዋል። ትግራይ ነጻ እንዳናወጣ እነ ገሌ እንቅፋት ሆኖብናል ሲሉ የነበሩ ደንቆሮች አሁን ደቡባዊ ትግራይ ነጻ እናወጣለን ወደሚል ዘመቻ ና ፉክራ ተሸጋግረዋል ይላሉ አቶ ጌታቸው። ቀጥለውም ለመረዳት የሚከብድ ነው ሲሉ ኃይለ ቃል የተጠቅመው ሀሳባቸውን በማህበራዊ ሚዲያ ገልጸዋል። በመቀለ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው ተባለ። በዚህ ዘጠኝ ወራት ብቻ ከ37 ሺ በላይ ሰራተኞች ከኢንዱስትሪ ፓርኮች ለቀዋል የተባለው ከመቀሌ የወጥተው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶቹ በተጨማሪ ከሐዋሳ ከኮምቦልቻ ከሰመራ ከባህር ዳር ከደብረብርሃን ከቦሌ ለሚ ፓርኮች ጭምር ከሀገር ለቀው የሚወጡ ባለሀብቶች በዝተዋል ተብሏል። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸው ከሀገር ለማስወጣት ጥያቄ እያቀረቡ መሆኑን የአገዛዙ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የተናገረው ኮርፖሬሽኑ የገለጸው ዘጠኝ ወራት እቅድ አፈጻጽሙ ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳይ ቋሚ ኮሚቴ ሲያቀርብ ነው። ሪፖርተር በዘገባ በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው እየሄዱ ባለሀብቶች ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረት ቢደረጉም ፍላጎት አለማሳየታቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን አንድ ኃላፊ ተናግረዋል። እኒህ ዋና ምክትል ስራ አስፈጻሚ ናቸው የተባሉት አቶ ካሚል ኢብራሂም ኩባንያዎቹ ወደ ሌላ ሀገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ ማቅረባቸው፣ እኛ እንደ መፍትሄ እያቀረብላቸው ያለነው አገር ውስጥ የገባና በአጠቃላይ አገራዊ ምርት የተመዘገቡ ማሽ ከዋሽኖች ወደ ሌላ ሀገር ከሚወሰዱ በሀገር ውስጥ ወደ ሌላ አካባቢ በማዘዋወር ለማሰራት ጥያቄ አቅርበን እየጠበቅ ነው ይላሉ። ነገር ግን ወይዘሮ ሶስትና ጌትነውን የተባሉ የአገዛዝ የቋሚ ኮሚቴ አባል መቀሌ የነበሩ ኢንቨስተሮች እዚያው መቆየት ካልፈለጉ ቦሌ ለሚ ወይም አዳማ እንዲያለሙ ለማድረግ እየተሰራ ነው የሚለው ምላሽ ትክክል አለመሆኑን ኢንቨስተሮች የመቀሌ ኢንዱስትሪ ፓርክ ምን እንደጎደለባቸው መጠየቅና ችግሩ መፍታት እንጂ ከአንድ አካባቢ አንስቶ ወደ ሌላ ቦታ ለመውሰድ መሞከር ትክክል አይደለም ሲሉ ተቃውሟል፣ ይላል ዘገባ አክለውም ባለመቹ ጉዳዮች ካሉ ኢንቨስተሮች ተጠይቀው መፍትሄ በማፈላለግ ሁኔታዎችን በማመቻቸት እዛው አካባቢ ማቆየት እንጂ ከአንድ አካባቢ ወደ ሌላ አካባቢ ማዘዋወር አግባብ አይደለም በማለት አሳስ